ስልክ ስራ ቦታ አይያዝም ነውር ነው ስራ ቦታ የዋለ ሰው ደግሞ ማታ ማታ ስልክ አይዝም ነውር ነው አአ ስራ ቦታ ነውር ነው ማታ ማታም የእንቅልፍ ሰዓትና የሂሳብ ማስረከቢያ ሰዓት ነው ነውር ነው እንዳጠቃላይ የስራ ሰው ስልክ መያዝ አ ነውር ነው የስራ ሰው ሶሻል ሚዲያ አያይም ካየም በድርጅቱ ድረገጽ በተፈቀደለትና ማንበብና ማየት ባለበት ገብቶ የተወሰነ ሰዓት ይያል ከዛስ እንቅልፍን በአግባቡ ያልተኛ ሰው በማግስቱ በደንብ ስራ መስራት ይችላል እንዴ? እንዴ? እኔ እኮ አንዳንዱ ሰው ገብቼ ሰ ለሊቱን ሁሉ ኦንላይን ነው። ችግር የለም፣ ኦንላይን ይሁን። ምናልባት የገባ መረጃን በማግስቱ ሰብስ ቢሆን ሰዓት ለማየት ከሆነ እዛም ሲደቀድ ሀይ ከምጥ በማይክሮሰከንድ ሀይ ይላል። ከለሊቱ ሰባት ሰዓት እኮ ነው። ስለዚህ ቁጭ ብሏል ማለት ነው። ከዛ ነገ እንዴት ስራ ይስራ? እንዴት ያዳምጥ? እንዴት ሆን? አረብናት ዛሬ ትንሽ እንነካክሰ ሲምነው ቀኑ ነበር ይላል ወደ ጫት ቤት